ጎሽ ጅን ሲጃጃ ልቃይ ፈጃል አለች አያቴ። ስለ ባለፈው ነገር ልታወራኝ አልፈልግም፣ አሁን ስላለው ነገር እንድትነግረኝ እፈልጋለሁ ስትለው አንቺን በመምጣትሽ አንቺን በማየቴ ወይኔ በላቸው፣ ወይኔ በላቸው። እረ፣ አብርሃም ተጃጅ አልክብን። ምን ለማለት ፈልገ ነው? ነፂ እኮ የጠየቀችኝ ጥያቄ በደንብ ገብቷል። ነገር ግን ለመናገር ስላልፈለግክ ነው። ለምን አፈርክበት? እንደ እኔ አሁን ያለሁት ከአንቺ ከተለየው በኋላ ባለትዳር ሆኛለሁ። የራሴን ሕይወት ጀምሬያለሁ። ከትዳርም አልፌ የልጅ አባት ልሆን ነው ብለህ በኮንፊደንስ ሰታውራም እንዴ! ውድ ተመልካቾች፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ከእኔ ጋር ሆኖ። የእውነት እኔ ሩታ በጣም ነው ያሳዘነች ሩታን የምትሰድቧት በሩታ ላይ የምትፈርዱ አንዳንድ ሴቶች ግን በጣም ነው የምታሳዝኑት ማለት ነው። በጣም ለምንድን ነው እራሷን የማታስከብረው? ለምንድን ነው እንደዚህ አይነት ድራማ እንዲሰራ የምትፈቅደው የምትሉ እኔ እኮ ከትላንት ወዳ ተናግሬያለሁ፣ ነጭ ነጮ ማለት ነው። ነገር ግን አሰሙማ ጆሮ ዳባ ብላችሁ ነው የምታልፉት ማለት ነው። ሌላ ነፂ በጣም ብዙዎቻችሁ ያስገረማችሁ ጥያቄ ጠይቃለች። ዛሬ ባለህበት ሁኔታ ደስተኛ ነህ ወይ? ሰላማት ደስተኛ ሆነ አልሆነ ነፂ ምን ልታደረግለት ነው? ደስተኛ የምታደረገው ሚስት እኮ አለችው። ሌላ መቼም ቢሆን መቼም ተስፋ አልቆርጥም እጠብቅሃለሁ የእኔ እንደሆን ከአይነት ስሜት ነው የሚሰማኝ። ጉድ እኮ ነው እንደ ዘንድሮ። ነፂ ካገባ በኋላ የልጅ አባት ሆኖ ልታገቢው ነው? ለነገሩ ይሄን ስለጠየቀች አትገረሙ፣ ምክንያቱም የጠየቀችበት የራሷ ምክንያት ያለኝ አላት። ስለሱም በደንብ አድርጌ የማብራራላችሁ ይሆናል ማለት ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ ውድ እና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለው። በያላችሁበት ሰላማችሁ አላህ ህብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደ በሌላ ቪዲዮ መጥቻለሁ። ቪዲዮን ጎደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአብሪሽና የነፂ ቪዲዮ ነው ማለት ነው። ትላንትናው የከፋ ነበረ። እየተዛዛሉ እየተቃቀፉ እየተሳሳሙብን መጡ እኮ ጉድ እኮ ነው። እየተሳሳሙ ማለት ነው። እኔ ምለው አብርሃን ግን አቅፎ ከሳሙ በኋላ ማሽከርከሩ ግን መቼ ነው የምታቆመው? ለሁሉም እንደዛ ነው የምታሽከረክራቸው ማለት ነው። እና ነፂ አንድ ጥያቄ ጠየቀችው ማለት ነው። ማለት እሱም ጠይቋታል እሷም ጠየቀችው ማለት ነው። እሱ ስላለፈ ከእሱ ጋር ከተለያየች በኋላ ምን አዲስ ነገር አለ አላት ማለት ነው። ምንም አዲስ ነገር እንዳለ ነው ያለሽው አላት ማለት ነው። አዎ እንዳለ፣ ምንም የተነካካ ነገር ምን ተነካክቷ ልትል ፈልገ ነበረ። ግን አብርሃም፣ እኔ ያልገባኝ ነገር ምን ልታውቅ ፈልገህ ነው? እኔ እኮ ግራ ገባኝ። እንደ አሁን መናገርም እኮ ቸገረን እኮ። ከዛ በኋላ ስላለፈው ህይወት ግን ልታወር አልፈልግም። አሁን ስላለህበት ነገር ግን ማወቅ እፈልጋለሁ፣ እንድታወራልኝ እፈልጋለሁ አለች ማለት ነው። ስላለፈ ካወራ በጣም ስለሚያናደዳት ስለእሷ ነገር ስለሆነ ማለት ነው። ስለዚህ ስላለው ነገር ግን ሊያወራላት፣ ለመስማት የፈለገችው አንድ ነገር አለ። እሱም ሰሞኑ ስትናገረው የነበረው ማለት ነው። ለማወቅ ፈልጋለች። እርግጠኛ ልትሆን ፈልጋለች ማለት ነው። እርግጠኛ ልትሆን የፈለገችው ምንድን ነው? ስለ አብሪሽና ስለ ሩታ ግንኙነት፣ ስለ አብሪሽና ስለ ሩታ ትዳር ማለት ነው። እሱ ግን መናገር አልፈለገን ሸፋፍኖ፣ አንቺ በመምጣትሽ አንቺን በማየቴ ይሄ ሌላ ያ ሌላ። ምን አገናኘው? እሷ እኮ የጠየቀች ጥያቄ ትክክለኛ ጥያቄ ነው። እሷም እኮ በንቀት የሳቀችበት ሳቃይታችዋን አለችው ማለት ነው። ስለዋለችበት ማለት ነው። እሷ እኮ የጠየቀችው ሌላ ነው። አሁንም ልታዘናጋ ትፈልጋለን ማለት ነው። እኔ ግን የነፂ ጥፋት አልታየኝም። እዚች ጋር መቶ ለመቶ የአብርሃም ጥፋት ነው የታየኝ ማለት ነው። እኔ እውነቴ ነው፣ አታስዋሹኝ። በቃ ምን ነው ብዙዎቻችሁ ረኔም ብቻ ሳልሆን ብዙዎቻችሁ፣ እንዴት ትዳር እንደዚህ ከሆነ ጥንቅር ብሎ ይቅር ያላችሁ አላችሁ። ከሰላሳ ዓመት በታች የሆነ ወጠጤ እንዳታገቡ እንደ አብርሃም አይነት ያላችሁ አላችሁ። እኔም ብለ አብርሃም ግን በዚህን ሰዓት እኔ የትዳር ትርጉሙ የገባህ አይመስለኝም ማለት ነው። የትዳር ትርጉሙ የገባህ ሰው ብትሆን ኖሮ በትዳርህ ላይ በሚስትህ ላይ ድራማ እየሰራህ አትኖርም ነበረ። አዎ ድራማ ነው እየሰራችሁ ያላችሁት። ይገባናል እኛ በደንብ ነው የሚገባም፣ ማለት ነው። ነገር ግን ያስጠላል በትዳር ላይ እንደዚህ አይነት እቃ እቃ ጨዋታ። እኔ እኮ እንደኛ አምስት መቶ ስድስት መቶ ቪው አይደለም ይዘህ የምትወጣው ማለት ነው አራት መቶ ሺ፣ አምስት መቶ ሺህ፣ ሶስት መቶ ሺ ማሻላኔ በጣም በሚሊዮን እንዲታይ ልፈልጋለሁ። ግን ይህን ሁሉ ህዝብ አንተን በአንተ ምንድን ነው ሊማር የሚችለው? ተስፋ እንዲቆርጥ በትዳር ላይ ወይም ደግሞ እቃቃ ጨዋታ መጫወት እንዳለበት ነው እያስተማር ከለው የድሮ የክስህን ይዛፍ መጣ። ለጠየቀች ጥያቄ እንኳ መልስ መመልስ አቅቶአል ኮ አንቺን ስላየሁሽ አንቺን ስለመጣሽ ምን ማለት ነው? ሲቀጥል እኮ ከጽጌና ከሜሪ ጋር አይደለም ቪዲዮ እየሰራ ያለው ማለት ነው። ከድሮ ኤክስህ ማለት ነው። ሚስት ምናክል እንደሚሰማት፣ ምናክል ውስጧን እንደሚጎዳ ማወቅ አለብን። የፈለገው ነገር ፍቃደኛ ብትሆንልህ ማለት ነው። ፍቃደኛ የምትሆንል እኮ ድራማ እንድትሰራ ፍቃደኛ የምትሆነው ሩታ ስለምትወድህና ስለምታፈቅብህ፣ እምቢ ካለች እንድትቆጣ ስለማትፈልግ ገባ አይደለ አብርሃም? ለአንተ እሺ እንደምትልህና ፍቃድህን እንደምታከብርልህ ሁሉ የእሷንም የሴትነት ክብሯን እንድትጠብቅላት እንፈልጋለን። እንዲህ ምንድን ነው ይህን ነገር መራገጥ ምን ነው? ድራማ አይደለም የምትሏላችሁ ድራማ ነው። ይገባኛል ማለት ነው። እሷም እኮ ስላልተናገረች እምቢ ስላላለች እኮ ነው እየተሰደበች እየተረገጠች ያለችው ማለት ነው። እምቢ ካለችማ ትዳሯ አደጋ ላይ እንደሚወድቅ ታውቃለች እኮ ሩታ ማለት ነው። አብርሃም እንደዚህ አይነት ድራማ ሰርቶ ገንዘብ ለማግኘት የሚፈልግ ሰው ነው እንጂ ትዳሩን የሚያስከብር የሚያከብር አይደለም። እኔ ተመልካቾችን ምን እንደሚማሩብህ ነው፣ እኔ በቃ ግራ እየገባኝ ያለው ማለት ነው። እሷም እኮ ነፂ፣ አሁን ላይ ባለህበት ሁኔታ ደስተኛ ነህ ወይ? እንዲሁም ደግሞ አንተ የኔ እንደሆን ከአይነት ስሜት ነው እየተሰማኝ ያለው፣ መቼም ቢሆን ተስፋ አልቆርጥም ያለችበት ምክንያት እኮ አላት። እንዝጭ ጋ መልስ አለቁ የጠየቀችውን ጥያቄ በትክክል መልሱን ቢመልስላት አሁን ያለህበት ሁኔታ ንገረኝ ስትለው፣ እኔ ባለትዳር ነኝ፣ ባለትዳር ሆኛለሁ፣ ከአንቺ ከተለያየሁ በኋላ የትዳር አጋር አለኝ፣ ሩታ ተጋብተናል፣ እርጉዝ ናት፣ በቀቡ የልጅ አባት ልሆን ነው ቢላት ኑሮ ነፂ ይቺን ጥያቄ አትጠይቅም ነበረ። አንተ የኔ እንደሆን ከአይነት ስሜት ነው የሚሰማኝ፣ መቼም ቢሆን ተስፋ አልቆርጥም አትለውን ነበረ። አብርሃም እኮ የሚፈልገው እውነቴን ነው የምላችሁ፣ ለስሙም ለክብሩም አይደለም። አብርሃም የሚፈልገው የሚዲያው ጫጫታ ብቻ ነው። ምን ተናግሬ ሚዲያው ስለ እኔ ይወራልኝ ብቻ ነው የሚለው ማለት ነው። ሶቅርም የሚላችሁ ካላችሁ ቅራሬ ጠጡ ከፈለጋችሁ ማለት ነው። አዎ ሴት ልጅ ልትከበር ይገባል። በቃ ሚስቱ ናት ሩታ፣ ሊያስከብራት። በሱ በሚሰራው ድራማ እኮ ሩታ ነው እየተሰደበች ያለችው ማለት ነው። ኮመንቱ እንዳለ እስኪ እዩት። ሩታ እየተሰደበች እየተረገጠች ነው ያለችው ማለት ነው። ቤተሰቦቿ ከሷ አልፎ ቤተሰቦቿንም ሳይቀሩ ነው እየተሰደቡ ያሉት ማለት ነው። ለማንኛውም ነፂዬ፣ እሱ ባለትዳር ነው። የራስሽን የሆነ ጓደኛ ያዢ። አቃለው ለመፈመዝ ፈልገች፣ ሰብስክራይብ ለማግኘት ፈልገች ነው። ነገር ግን ነገ የራስሽ ህይወት ይኖርሻል፣ ትዳር ትይዣለሽ፣ ትወልጃለሽ። ይህን ቪዲዮ በሚታይበት ሰዓት ግን ለትዳር አጋርሽም ነገ ለወለድሽውም ልጅ ጥሩ ስላልሆነ ሰከን ብለሽ ወደ ራስሽ ብትመለሽ ገና ነው። በእርግጥ ገና ነው፣ አላለቀም። ድራማው ይቀጥላል። ወዳጆቼ እንዳትበሳጩ፣ እንዳትናደዱ ያው እዩ፣ ተመልከቱት እንጂ ገና በክፍል ክፍል ነው የሚመጣው ማለት ነው። ነጊን ከሩታ ጋር አገናኝቶ እንግዲህ ከባድ ጦርነት አለ። እኔ በዚህን ሰዓት የእውነቴን ነው ሩታ በጣም አንጀቴን እየበላችኝ ነው። ምክንያቱም እርጉዝ ናት። እርጉዝ ከመሆኗ የተነሳ ምንም ባትናገረው ውስጧን ይጎዳል።